አይ ነበሲሩ አፍጣሪ ክፍል አራት ። ኦማ ለሰዎቹ በሩን ከፈቱላቸው። ሁለቱ ሰዎች ከኦማ ጋር ተፋጠጡ። ከዚህ ቀደም አይተዋቸው አያውቁ። ኦማ ቀለል ባለ ስሜት ምን ልታዘዝ ሲሉ ጠየቋቸው። ከሁለቱ መሀከል አንድኛው ወደ ውስጥ ከገቡ በኋላ ቢያወሩ የተሻለ እንደሆነ ነገራቸው። ኦማ ትንሽ አንገራገሩ ውጭ ላይ ቆመው የሚያወሩት ጉዳይ አለመሆኑን ደግሞ ሲያበስሯቸው ወደ ውስጥ እንዲገቡ ፈቀዱላቸው እና ገቡ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለው። አይነ በሲሮ አፍቃሪ ከሚለው ታሪክ ክፍል አራትን ይዤላችሁ ብቅ ብያለው። አብሯችሁ ይቆዩ! ኡማ በሩን ገርበብ ካረጉት በኋላ ወንበር ላይ እንዲቀመጡ ጋበዟቸው። ታዲያ ተጠንቅቃችሁ ሲልም ነገሯቸው። የቤት ወንበሮች ያረጁ በመሆናቸው ለአዲስ ሰው አይስማሙም፣ እጅግ ጥንቃቄ ይፈልጋሉ። በዚህ ምክንያት ደግመው ነገሯቸው። ሁለቱ ሰዎች ቀና ብለው የቤቱን ሁኔታ አቃኙት። ተገርመዋል። ግር እንዳላቸው ፊታቸው ያስታውቃል። እርስ በእርስ ተያዩና ትዝብታቸውን በአይናቸው አወሩ። አንደኛው ሰው ንግግሩን ጀመረ። እሺ በቅድሚያ ያው እራሳችንን ማስተዋወቅ እንዳለብን አውቃለሁ። እኔ መስፍን እባላለሁ። ጠበቃ ነኝ። እሱ አብሮኝ ያለው ደግሞ ዶክተር ያሬድ ይባላል። ሳይክታሪስት ነው። አለ ወደ ኡማ እያየ ኦማ እኔ ሀለውያ እባላለሁ ይሄ እሱ ደግሞ ሱለይማን ይባላል አሉ ሰዎቹ ግራ ተጋቡ ሱለይማን የሚለውን ስም ሲሰሙ ዳግም እርስ በእርስ ተያይተው መገረማቸውን አሳበቁ ቢሆንም መስፍን ቀጠለ እሺ ሱለይማን እንዴት ነህ አለው! ሱለይማንም አንገቱን ወደ ኮርኒሱ ሰቅሎ እየነቀነቀ ደህና ነኝ ደህና ነኝ አለው ጠበቃው መስፍንም ንግግሩን ጀመረ። እሺ እኛ ወደዚህ የመጣ ነው ከአንድ መልካም ሰው ተልከን ነው። አንተን ማለትም እሱን ሱለይማንን ለማገዝ ነው የመጣ ነው። እኔም ሆንኩኝ ዶክተር ያሬድ ከአንድ መልካም ሰው ተልከን የሱለይማን ችግር ለማቅለልና ያለበትን ሁኔታ ለመቀየር፣ ወደ ነበረበት ለመመለስ ጭምር ነው የመጣ ነው አሉ ማ ጣልቃ ገብተው ዘንድሮ የሚገርም ነው። ማናየው የለም። አንተ ደግሞ ምንድን ነኝ ያልከኝ ጠበቃ? አሁን ለዚህ ልጅ አስር ቀን የቀራት አንዲት ሴት ሲሉ ሱላይማን ጣልቃ ገብቶ ጉሮሮውን እየፋቀ ምልክት ሰጣቸው። አየት ታደረጉትና ንግግራቸውን አቋረጡ። የሚበላው የሚጠጣው፣ አረ እንደዚህ እንደምታዩት ዝናብ የሚደበድበው አይነት ቤት ማስተካከል እንጂ ጠበቃና እሱ ምንድነው? ክሪስት ነው ያልከኝ አሉ መስፍን። ሳይክታሪስት አዎ፣ እሱ ክሪስት። እሱ ምን ይጠቅማል? ምን ይፈይድለታል? አሁን ለሱ አንዴ፣ አንተ ጠበቃም ሆንግ ጥበቃም ሆንግ ለሱ አጠቅመውም? በዚህ ሰዓት እሱ ከፍተኛ የሆነ የኢኮኖሚ ችግር ነው ያለበት አይደለም እንዴ ሱላይማን አሉ ሱላይማን ዝምታ ዝም አረገ መልሱን መስትን ንግግሩን ቀጥሏል አሁን እኛ የመጣንበት መልካም አላማ ነው በትክክል ከተረዳንና ወደምንሄድበት መንገድ የምንፈልገውን መረጃዎች ከሰጣችሁን ሱለይማን የተሻለ ህይወት የማይኖርበት ምንም አይነት ምክንያት የለም። በጣም መልካም ሰው ነው። እሱን እንደዚህ እንዲናግዝ የላከን ያ ሰው ደግሞ ማንነቱ እንዲገለጥ አይፈልግም። ስለዚህ ሱለይማን አለ ሱለይማን መሀል ገብቶ ቆይን የምሰጣችሁ መረጃ ስለ በፊት ህይወትህ ምናምን የሚል ጥያቄ ነው? አለ መስፍን ምላሽ ሰጠው። አዎ አዎ ሱላይማን፣ ያለፈውን ህይወትህን እንድትነግረን እንፈልጋለን። ለአንተ ስንል ነው እዚህ የመጣ ነው። የእኔ ጥብቅናም አንተን ወደዚህ መንገድ ያመጡህን ሰዎች ለፍርድ ማቅረብ ነው። የዶክተር ስራ ደግሞ የተጎዳህበትን የስነ ልቦናና የሞራል ጫና በመመልከት ነገሮችን ወደ አንተ ወደ ራስህ ወደ ነበርክበት እንድትመለስ ማድረግ ነው አለ ኡማ ቀጠሉ እናንተ ሰዎች የላካችሁ ሰው በቂ መረጃ የለውም ማለት ነው ይሄ ልጅ እኮ ያለፈ ህይወቱን አንድም ሳይቀር ረስቶታል አረ አንድም ትዝ የሚለው ነገር የለም ከየት አምጥቶ ነው ለእናንተ የሚነግራችሁ አሉ ዶክተር ያሬድ ለመጀመሪያ ጊዜ ድምጹን አሰማ የተረጋጋ ሰው ነው የደስ ደስ ያለው ወፈር ያለ ፈገግታው የሚያምር አዎ አውቃለሁም ማማ ሱላይማን፣ ያለፈ ህይወቱን ማስታወስ እንዴት ተሳ ነው ያውቃል። እንዴት ተሳ ነው አውቃለሁ። የኔ ወደዚህ ቤት መምጣት ምክንያትም ይሄ ነው። እኔ እኔና ሱላይማን ጥሩ ጊዜ እናሳልፋለን። በእነዚህ ጊዜያቶች ውስጥ ለሱ የማስታወስም ሆነ ወደ ነበረበት ህይወት የሚመልስበትን የጭንቅላት ስራዎችን እንሰራለን። የስነ ልቦና ባለሙያ ጭምር ስለሆንኩኝ በዋነኝነት እኔ በዚህ ቦታ ላይ ያስፈለኩትም ለዚህ ነው በማለት ነገሩን አስረዳ መስፍንም ቀጠለ አዎ ዶክተር እንዳላችሁ እኔ በአጠቃላይ በህግ በኩል ያሉ ስራዎችን እሰራለሁ በሚያስታውስባቸው ጊዜያቶች የምናገራቸውን መረጃ ሁሉ እየሰበሰብኩኝ ወንጀለኞችን ለፍርድ እናቅርባለን አለ ሱላይማን ግራ ገብቶታል ጠየቃቸው አመጣጣችሁ መልካም መልካም ነገር እንዳለው እያየሁ ነው፣ ግን አልገባኝም። ለምንድን ነው እናንተን ወደዚህ የላኳቸው ሰው ራሱን ሚስጥር ማድረግ የፈለገው? ለምንስ ነው እኔን ሊረዳኝ የፈለገው? የእኔና የዛ ሰው ስትውውቅና ዝምድና ምንድን ነው? አልገባኝም። አንድ ይሄ እንዲመለስልኝ እፈልጋለሁ። በመቀጠል እኔ ስለ ትናንትና ህይወቴ ምንም አውቀው ማስታውሰውም ነገር የለም በስነ ልቦና ባለሙያ ወደ ኋላ ተመልሼ የነበርኩበትን ላስታውስ አልችልም። ምክንያቱም ትዝታ እንኳ የሚባል የለኝም። ነገሮችን በአይኔ ያየሁኝ አንዳንድ የድሮ ነገሮችን ስመለከት እንዳላስታውስ እንኳ ያለሁበት ሁኔታ እንደምታውቁት ነው፣ ማየት አልችልም። ስለዚህ ከንቱ ድካም ይመስለኛል አለ። መስፍንና ያሬድ የተያዩ፣ ትንሽ ምላሽ ሰጣቸው። ኦማ ቀጠሉ። ይኸውላችሁ ልጆቼ እናንተ አሁን መልፋት ያለባችሁ የዚህ ልጅ ኑሮ እንዴት ይቃናል ነው። እውነት አስባችሁለት ከሆነ የመጣችሁት የሱን ሕይወት ማስተካከል ተረጋግቶ ማሰብ ሲጀምር ተረጋግቶ ወደ ራሱ ወደ ሕይወቱ ሲመለስ ጥሩ ነገር መልበስ ጥሩ መመገብ ሲጀምር ለሌሎች ነገሮች መጨነቅ ሲያቆም እንደምትመለከቱት፣ እዩት፣ ዝናብ እንኳ ይገባበታል። ተነስቶ ማስታጠቢያ ባልዲ ቢጤ እንኳ ለማስቀመጥ የአይኑ ነገር እንደምታዩት ነው። ስለዚህ ለሱ የተሻለ ህይወት ብናመቻችለት አይሻልም? እንደዛ አይመስላችሁም? አሉ። ጥበቃውም ጥበቃው መስፍን ቀጠለ። ልክ ናቸው። እርግጥ ነው በጣም በጥቂት ቀናቶች ውስጥ ሱሌይማን ከዚህ ቤት ወጥቶ የተሻለ ቤትና የተረጋጋ ህይወት የሚኖርበት ሁኔታ እየተዘጋጀለት ነው። ቢበዛ ከአንድ ሳምንት አይበልጥም። ታዲያ በዚህ ሁኔታ ውስጥ የተሻለ ነገር እንዲፈጠር እሱን የሚያግዙት በተለያዩ ሁኔታ የሚረዱት ሰዎችም ይዘጋጁለታል። ያኔ ነገሮችን በደንብ ያስታውሳል። አሁን መጀመሪያ የሚሆን መረጃ እንኳ ከሰጣችሁን በቀጣይ ቀናት ሁሉም ነገር ተስተካክሎ ነገሮች አምሮባቸው እንደሚመጡ ቃል እንገባላችኋለን፣ አለ ሱለይማን እኔ ምን እኔም እኔ ማውቀው የሆነ ሰመመን ውስጥ እንደነበርኩ ነው ብሎ ሲጀምር፣ ጥበቃው ከኪሱ እስኪብርቶና ወረቀት በፍጥነት አወጣ። ዶክተር ያሬድም ተከተለው መጻፍ ጀመሩ። ቃል በቃል። በቃ ብሎ ቀጠለ ሱሌይማን። የሆነ የህልም ዓለም ውስጥ ነበርኩኝ። በጣም ደስ የሚል ዓለም በጣም ተወዳጅ የሆነ ነገሮችን እያየሁ ነበር። በቃ ባልነቃ የምትሉት አይነት የለም። በቃ እንደሱ አይነት እያየሁኝ ነው። ለስንት ቀናት በዚህ ሰመመን ውስጥ እንደቆየሁ አላውቅም። ልክ ስነቃ ግን አይኖቼ ማየት አይችሉም አይ አይ፣ እንደነበር እኮ አውቃለሁ። ምክንያቱም በህልም አለም ያየኋቸው ነገሮች በሙሉ ከዚህ ቀደም ያየኋቸው እንደሆነ ትዝ ይለኛል። ደስ የሚል ቦታዎችን እየተመለከትኩኝ ነበር። በቃ የሚያምር ሁኔታ ውስጥ ነበርኩኝ። ስነቃ፣ ወደ ራሴ ስመለስ ግን ቀኑ ጨለማ ሆኖብኝ የሆነ በቃ ምሽት ነገር ውስጥ ያለሁኝ ነው የመሰለኝ። የሆነ መብራት የሌለበት ቦታ ሆኜ ፀሐይ ገብታ መብራት ሲበራ ማይ ነበር የመሰለኝ እንጂ በፍጹም በፍጹም አላመንኩም ነበር። አካሌ ሁሉ ድቅቅ ብሎ ነበር። የሆነ የዛለ ስሜት ውስጥ ነበር ኩኝ አላቸው። ኦማ መሀል ገብተው ቀጠሉ። ትዝ ይለኛል፣ ያ ጊዜ እንደዛ በደም ፊቱ ተለውሶ አሁን እንደምታዩት እንዳይመስላችሁ እኔ ነበርኩኝ ከወደቀበት ጢሻ ውስጥ ያገኘሁት። ያኔ እኔ ከሀረር ወደ አዲስ አበባ እጣን ሰንደል አመላልስ ነበር። በዛ ጊዜ ነው እንግዲህ መሀል ጢሻ ላይ ወድቆ ያገኘሁት። አጋጣሚ ሆኖ የተፈጥሮ ሽንት አፍኖኝ ነው አቦ ያገኘሁት። ሳገኘው አካሉ በሙሉ ዝሎ ሰውነቱ ስብርብር ብሎ አጥንቱ እንኳ አንድ የተረፈ አልነበረም። አሁን እኮ የምታዩት የደረቀው የቁስል ጠባሳ ነው። ያን ጊዜ ፊቱ በሙሉ በደም ተጨማልቆ ነበር። በቃ የሚታይ ምንም ሰውነት አልነበረውም። ግን አንድ ነገር ነበር፣ እስትንፋሶ ነበረው። እስትንፋሶ ተመልክቼ እሱን ሳስታምም እሱን አምጥቼ ወደ ቤቴ ወስጄ ከእሱ ጋር ብሬ ስሆን ብቻ ረጅም ጊዜያት ታሳለፍኩኝና ስራዬንም ተውኩት። ከብዙ ጊዜ በኋላ ነው ለሰፈሮ የሚስማማ አይነት ነገር ከሰዎች ተበዳድሬ የበቆሎ መጥበስና ምናምን የጀመርኩት። እኔ ነኝ እኮ የቤት ኪራይ ለዝች ደሳሳ ጎጆ ምከፍለው የእሱንም የራሴንም ጉርስ ምሞላው ያለችኝን ቋጥሬ ማመጣለት እኔ ነኝ። ከዚች ከምሸጣት በቆሎ ላይ አሉ። መስፍንና ዶክተር በትካዜ ይመለከቷቸዋል። በዚህ መሀል የሱላይማን ስልክ ላይ ሚሴጅ ተላከና ድምጹ ጮ ካለ ኡማ ኦማ ማንበብና መጻፍ የሚችሉበት የቀለም ትምህርት ስለተማሩ ሚሴጁ ጁ ሲገባለት አሳድሮ ለሳቸው ነበር ያሳያቸው። ዛሬ እንደተለመደው ስልኩን ዘረጋላቸው። የተቀበሉትና ሚሴጁን ከፈቱት። ኦማ አይደነግጡ መደንገጥ ደነገጡ ፊታቸው ያስታውቃል። አፍንጫቸው ስር ላባቸው ሲወጣ ይታያቸዋል። እጃቸው መንቀጥቀጥ ጀመረ፣ ልባቸው በፍጥነት ይመታል። ሚያዩት ሚይዙትና ሚጨብጡት አጡ። ሁሉንም ነገር ዞር ዞረው አስተዋሉ። መስፍንና ዶክተር ያሬድን አስጨነቋቸው፣ ዝምታ አነገሱ። ሱላይማን ጠየቃቸው፣ ምን ነው እማ ችግር አለ እንዴ? አለ ኡማም። አይ አይ የለም ምንም አሉ። ቴሌ ቴሌዎች ናቸው ዝም ብለው ችግር የለው፣ ችግር የለም አሉ። አይናቸው ማመን ስለተሳናቸው ናቸው ጨፍነው ከፈቱትና ድጋሚ ያነበቡት። አዎ ሊክዱት የማይችሉት ቴክስት ተልኳል። ለእነዚህ ሰዎች መረጃ ትሰጥና እገለሃለሁ ይላል። ማናቸው? እነዛ ማን ነው ይህን ቴክስት የላከው? ምንድን ነው የተፈጠረው? ሊገባቸው አልቻለም። ግራ በመጋባት ውስጥ ሌላ ዓለም ላይ ሆነው ሳለ ከታች ሌላ ሚሴጅ ተደገመ። ይህን ሲያዩ ግን መቀመጥ አልቻሉም። ሳያስቡት ከመቀመጫቸው ፍንጥር ብለው ብድጋሉ። ያላሰቡት ሲቃ ድምጽም አውጥተዋል። ኦማ ደነገጡ። ጥበቃው መስፍንና ዶክተር ያሬድ በጣም ግራ ተጋቡ። ኦማ ዳግም ያነበቡትን ሚሴጅ ዛሬ ማታ እገልሃለሁ የሚል ነው። ማናቸው ናቸው እነዛ ሰዎች? ምንድነው የተላከው ቴክስት ከየት ነው የመጣው? አልገባቸውም። በድንጋጤ ይውለበለባሉ ጀመሩ፣ ውለበለቡ ጀመር። ያኔ ሱለይማን ድጋሜ ጠየቃቸው። ኡማ መልስ ሰጡት። ውድና የተከበራችሁ የቻናል ቤተሰቦች ክፍል አራት ይህን ይመስል ነበረ። ክፍል አምስት ደግሞ ቀጣይ ይዤላችሁ የምቀርብ ይሆናል። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ታሪክ ውስጥ እንዴት ነው ተመችቷችኋል? ይቀጥል ወይንስ አይቀጥል የሚለውን ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክሽር እያደረጋችሁ አበረታቱኝ እላችኋለሁ። ቤተሰብ በክፍል አምስት የምንገናኝ ይሆናል። እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አድርጌ ነው የማመሰግነው።